በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ኦሪት ዘፍጥረት ምዕራፍ ሀያ ዘጠኝ ያዕቆብ ወደ ላባ ቤት መድረሱ ያዕቆብም በማለዳ ተነሥቶ የያዕቆብና የኤሳው እናት የርብቃ ወንድም የሶርያው ሰው የላ የባቱኤል ልጅ ወደሚሆን ወደ ላባ ሄደ በተመለከተም ጊዜ በሜዳው ውስጥ የውኃ ጉድጓድና የበዚያም ሶስት የበጎች መንጎችን በላዩ ተመስገው ነበር ከዚያ ጉድጓድ በጎቹ ያጠጡ ነበርና ከጉድጓዷም አፍ ታላቅ ድንጋይ ነበረች መንጎችን ሁሉ ከዚያ በተሰበሰቡ ጊዜ እረኞች ድንጋዩን ከጉድጓ አፍ ገለል አድርገው በጎችን ያጠጡ ነበር። ድንገባንም ወደ ስፍራው መልሰው በጉድጓዱ አፍ እንደ እንደገና ይገጥሙት ነበር። ያዕቆብም ወንድሞች፣ እናንተ ከወዴት ናቸው? አላቸው። እነርሱም እኛ ከካራን ነን አሉት። የናኮርም ልጅ ላባንን ታውቁታላችሁ? አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን? አላቸው። እርሱም እነርሱም አዎ ደህና ነው። አሁንም ልጁ ራሄል አባቷን በጎች ይዛ ትመጣለች አሉት። እርሱም ቀኑ ገና ቅርትር ነው፣ ከብቶቹ የሚሰበሰቡ በሰዓት ገናም አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ እረኞቹ ሁሉ ካልተሰበሰቡና ድንጋይቱን ከጉድጓዱ አፍ ካላነሷት በቀር አንችልም። ከዚያም በኋላ በጎቹን እናጠጣለን። እነርሱም ገና ከእነርሱ ጋር ሲነጋገር ነው፣ ሄላባ ልጅ ራሄል አባቷን በጎች ይዛ ደረሰች። እርሷም የአባቷን በጎች ይጠብቅ ነበርና ያቆ ያዕቆብም የእናቱን ወንደ ላባን ልጅ ራሄልና ያጎቱን የላባን በጎች ባየ ጊዜ ቀረበው። ከጉድጓዱ ማፍ አፍ ድንጋዩን አነሳ። ያጎቱን የላባ በጎችን ማጠጣ። ያዕቆብ ራሄልን ሳማት፣ ቃሉ ነው ከፍ ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመንድና የረቃ ልጅ መሆኑን ለራሄል አስተዋወቃት። እርስዋም ሮጣ ሄዳ ለአባቷ ይነገር ነገረች። ላባ ሚዩቱን የረቃ ልጅ ያዕቆብ ስም በሰማ ጊዜ ሊቀበለው ረውጣ፣ አቅፎም ሳሙ፣ ወደ ቤቱ አገባው። ነገሩን ሁሉ ለላባ ነገረው። ላባ ያቆ በእውነት ለአንተ አጥንቴ ሥጋዬም ነው። ከእኔ ጋር ተቀመጥ አለው። አንድ ወር የሚያህልም ከእርሱ ጋር ተቀመጠ። ያቆብ ስለ ራሔልና ሊያን ላባን ማገልገሉ። ላባም ያቆሙ ወንድም ስኖን በከንቱ ተገለገለኝ በደሞዝ ስንትኖ ነገረኝ አሉ። በላባ ሁለት ሴቶች ልጆች ነበሩት። ታላቂቱ ስም ሊያ ነበር፣ የታናሽቱ ስም ራሔል ነበር። ሊያም አይነልም ነበረች፣ ራሔል ግን መልከመልካም ነበረች። ፊታ ሙብ ነበር። ያቆብ ራሔልን ወደዳት። ያቆም ላባ እንዲያሉ ስለ ታናሽቱ ልጅ ስለ ራሔል ሰባት አመት እገዛላለሁ ሚስት ትሆን ይዘንድ እርሷን ስጠኝ አለ። ላባ በሌል ነው ሌላ ሰው ከምሰጣት ይልቅ ከማወቅ ለዘመድ ለአንተ መሰጣት ይሻላል ከኔ ጋር ትቀመጥ አለው ያዕቆብም ስለ ራይል ሰባት አመት ተገዛ እርሷንም ይወዳት ስለ ነበር እርሱ በእርሱ ዘንድ ጥቂት ቀን ሆነለት ያዕቆብም ያዕቆብም ላባን ያዕቆብ ላባን እንግዲህ ወደ እርሷ ወደ እርሷ አገባ ዘንድ ሚስቴ ስጠኝ፣ ቀን ይፈጽመዋል፣ ና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁ ሊያን ወስዶ ለ ወደ ያዕቆብ አስገባት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለሊያ አገልጋይቱን ዘለፋን አገልጋይቱ ሆና ዘንድ ሰጣት። በነጋም ጊዜ እንሆ ሊያ ነበረች። ያዕቆብም ላባን፣ ምን ሆኖ እንደዚህ ያደረክብኝ? ያገለገልኩ ስለ ራሔል አልነበረም ለምን አታለለኝ? አሉ ላባም እንዲ እንዲህ አለ በሀገራችን ታላቂቱ ሳለች ታናሽቶናን ዘንሰጥ ዘንድ ወግ አይደለም። ለዚህችም ሰባት ዓመት ፈጸም ሌላ ሰባት ዓመት ደግሞ እኔም በሰለምታ አገለገለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ። ለዚህም ሰባት ዓመት ፈጸመ ልጁንም ራይልን ለእርሱ ሚስት ትሆነው ዘንድ ሰጠው። ላባም ለልጁ ለራይል አገልጋይቱን ባላን አገልጋይቱ ሆና ዘንድ ሰጣት። ያቆብም ወደ ራይል ደግሞ ገባ። ራይልም ከልያ ይልቅ ወደደ። ሌላ ሰባት አመትም ተገዛላት። ለያቆብ የተወለዱ ልጆች። እግዚአብሔር ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራይል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መዋረዴን አይቶአልና እንግዲህ ወዲህ ባሌ ይወደኛል ስትል። ልያም ዳግመኛ ጸነሰች፣ ሁለተኛ ወንድ ልጅም ለያቆብ ወለደች ይመስለኛል እኔ እንደተጠላው እግዚአብሔር ስለ ሰማ ይህን ጨመረልኝ፣ አለች። ስሙንም ስሙን ብላ ጠራችው። ደግሞም ጸነሰች ወንድም ወንድ ልጅንም ወለደች። ከእንግዲህ ወዲህ ባሌ ወደ እኔ ይጠጋል፣ ሶስት ወንዶች ልጆች ወልጄ ላታለሁና፣ አለች። ስለዚህ ስሙንም ሌዊ ብላ ጠራችው። ደግሞም ጸነሰች ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔር አመሰግናለሁ፣ አለች። ስለዚህ ስሙንም ይሁዳ ብላ ጠራችው። መውለድንም አቆመች።